የኦሮሞ ፌዴራላዊ ኮንግረስ በወቅታዊ ጉዳዮች ላይ ባወጣው መግለጫ፣ ኢትዮጵያ በትግራይ ኃይሎችና በመንግስት ሰራዊቶች መካከል የተከፈተው ጦርነት በዛሬ ዕለትም ቀጥቀጥሎ የዋለ ሲሆን በደቡብ ግንባር የነበረው ጦርነትም ወደ ምዕራብ ትግራይ መስፋፋቱ ተገልጿል። በደቡብ ትግራይ ግንባር እየተደረገ ባለው ጦርነት ራያ ቆቦ ዙሪያ፣ ወልዲያ ዙሪያ፣ ዶሮ ግብር ተራራ፣ ስሪንቃ፣ በቀሊም፣ አፍሪኬር፣ በግዳን፣ ሙጃና ኩልመስክ እየተደረገ ሲሆን ጦርነቱ በተለያየ አቅጣጫ እየተዛመተ ነውም ተብሏል። በዚህ ግንባር እየተደረገ ያለው ጦርነት እስከ ቅርስ ከተማዋ ላሊበላ ሊዛመት ይችላል።

ላሊበላ ከተማን ጨምሮ በአካባቢው የሚገኙ ከተሞች የአስቸኳይ የጊዜ ገደብ አዋጅ አውጀዋል። በሰሜን ወሎ ከተማ ሐራ በኩልም ድሬ ሮቃ መስመር ከባድ ውጊያ እንደነበረ ተገልጿል። የአበርገሌ ግንባር ሌላኛው የጦርነት ቀጠና ሲሆን ከባድ ጦርነቶች እየተደረጉ እንደነበረም ተገልጿል። በሌላ በኩል ከሱዳን የተነሱ የትግራይ ሰራዊቶች ናቸው ያሏቸው ታጣቂዎች በበረከት በኩል ጦርነት ከፍተውብናል ብለው የመንግስት ደጋፊ ሚዲያዎችና አክቲቪስቶች ዜናዎችን ቢያሰራጩም የትግራዊ ሰራዊት አባላት ስለመሆናቸው ለማጣራት ያደረግነው ሙከራ አልተሳካም። የተለያዩ ግንባሮችም ማለትም ሰቆጣ፣ ሀምዳይት፣ ደደቤትና በአብድያ ግንባሮች ጦርነት መጀመሩ የተነገረ ሲሆን የኢትዮጵያ ሰራዊት አባላት ወደ ጎረቤት ሀገር ኤርትራ በብዛት ከቀላል እስከ ከፍተኛ ወታደራዊ ትጥቆችን ይዘው እንደገቡና ከኤርትራ ሰራዊት ጋር በመሆን በኤርትራ በኩል ከትግራይ ጋር ወደሚዋሰኑት አካባቢዎች ጦራቸውን እያስጠጉ መሆናቸውን የትግራይ ወታደራዊ ክንፍ ዋና አዛዥ የሆኑት ጀነራል ታደሰ ወረደ ከትግራይ ሚዲያዎች ጋር ባደረጉት ቃለምልልስ ተናግረዋል። የኦሮሞ ነጻነት ጦር ዋና አዛዥ ጃልመሮ ድሪባ መንግስት በጦራቸው ላይ ከፈተውን ሰፊ ዘመቻ ወደ መልካም እድሎች መቀየራቸውን ገለጹ። የኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመሮ ድሪባ ትናንት ከጦሩ ልሳን ጋር ባደረጉት ንግግር በመንግስት የተከፈተበትን ዘመቻ ወደ እድል መቀየሩንና ሰፋፊ ድሎችንም መቀዳጀቱን ገልጿል። ዋና አዛዡ መሮ ድሪባ መንግስት በኦሮሞ ነጻነት ሰራዊት ላይ በተደጋጋሚ እያካሄደው ኦፕሬሽን ለሰራዊቱ ከፍተኛ እድል እንደነበረ ገልጸው በጦርነት ወቅት ከፍተኛ መጠን ያለው ትጥቅ በሰራዊቱ ቁጥጥር ስር መግባቱን ተናግሯል። በሌላ በኩል ሰሞኑን የጦርነት ቀጠና በሆኑና በድርቅ በተጎዱ አካባቢዎች ለህዝቡ እርዳታ ማድረስ እንዲቻል ሰራዊቱ ጥሪ አቅርቦ እንደነበረ አዛዡ አስታውሰዋል። ሰራዊቱ ያንን ጥሪ ያደረገው እርዳታ ለህዝብ ማድረስ የሚፈልግ ከሆነ ከዓለም አቀፉ ማህበረሰብ እርዳታ እንዲደርስ መሆኑን ጠቅሰው ከመንግስት ግን ከዚህ የተለየ ምላሽ ጠብቀ ለመሆኑን ተናግሯል። የኦሮሞ ነጻነት ሰራዊት ዋና አዛዥ ጃልመረው ድሪባ ሰራዊቱ ለህዝቡ ነፃነት እያደረገ ያለውን ትግል አጠናክሮ እንደሚቀጥልም ገልጸዋል። ሰራዊታቸው በመንግስት ኃይሎች ላይ ድል እየተቀዳጀ መሆኑን የገለጹት ዋና አዛዡ የሰራዊቱ ቁመና አስተማማኝ መሆኑንም አረጋግጠዋል። መንግስት በበኩሉ በተደጋጋሚ የኦሮሞ ነፃነት ሰራዊትን እያዳክመ መሆኑን ሲገልጽ ቀርሟል። በተያዘ ዜና በትላንትና ዕለት የኦሮሞ ነጻነት ሰራዊት የደዴሳ የመንግስት ሰራዊት ካምፕ አጥቅቶ መቆጣጠሩን ዘግበን ነበር። በዚህም ዛሬ በደረሰን ዝርዝር መረጃ መሰረት በዚህ ኦፕሬሽን ከሰማኒያ በላይ ነፍስ ወከፍ እና ና ብሬን ከነተተኳሿቸው እንዲሁም በርካታ የተለያዩ ተሽከርካሪዎችን የማረከ ሲሆን በዚህ ግንባር በነበረው ፊልሚያም ከስርዓቱ ስልሳ ሰራዊት ሲደመሰሱ ሀያ የሚሆኑት ቁስለኛ መሆናቸውን ገልጸዋል። በመቀለ የአየር ጥቃት ሆስፒታል ኢላማ ተደርጓል ሲሉ የትግራይ ኃይሎች አስታወቁ። በሰሜን ኢትዮጵያ የምትገኘው የትግራይ ክልል የሚቆጣጠሩ የትግራይ አመራሮች የአራት ኪሎ ኃይል በመቀለ ከተማ ላይ በሰው አልባ አውሮፕላን የአየር ጥቃት ፈጽሟል ያሉ ሲሆን ከትግራይ ኃይሎች ለቀረበው ክስ የአራት ኪሎ ኃይል እስካሁን የሰጠው ምላሽ ባይኖርም ባለፈው ሳምንት የክልሉ ነዋሪዎች ከወታደራዊ ኢላማዎች እንዲርቁ አስጠንቅቆ እንደነበረም ይታወሳል። የትግራይ ሴንትራል ኮማንድ ቃል አቀባይ አቶ ጌታቸው ረዳ ማክሰኞ ሌሊት ተፈጽሟል ስለተባለው የአየር ጥቃት በትዊተር ገጻቸው እንዳሰፈሩት ቢያንስ ሶስት ቦምቦች በከተማው ላይ መጣላቸውን ጠቅሰዋል። ጨምሮም የጥቃቱ ኢላማ በመቀለ ውስጥ ከሚገኙት ሆስፒታሎች አንዱ እንደሆነም ገልጸዋል። ማክሰኞ ክሎሌሊት ገደማ በመቀለ ከተማ ላይ ተፈጽመዋል የተባለው የአየር ጥቃት በአራት ኪሎ እና በትግራይ ኃይሎች መካከል ወታደራዊ ግጭት ከተቀሰቀሰ በኋላ የተፈጸመው ሁለተኛው ጥቃት ነው። የተባበሩት መንግስታት ባለፈው ሳምንት በመቀለ ከተማ ላይ በተፈጸመው የአየር ጥቃት ህፃናትን ጨምሮ ሰላማዊ ሰዎች ተገድለዋል ብሏል። ከጦርነቱ ማጋሸት በኋላ የመጀመሪያው የአየር ጥቃት መቀለ የተፈጸመው ናሴ 2214 ዓ ም የነበረ ሲሆን በዚህም ጥቃት ቢያንስ ሰባት ሰዎች መገደላቸውና ከነዚህ መካከል ሶስቱ ህፃናት መሆናቸውን ኤኤፍፒ እና ሮይተርስ ዜና ወኪሎች የጤና ባለስልጣናትን ዋቢ አድርገው ዘግበው ነበርም። የተባበሩት መንግስታት ህጻናት አድን ድርጅት ዩኒሴፍ ዋና ዳይሬክተር ካትሪን ሪስል በጥቃቱ በርካታ ህጻናትን ጨምሮ ሰላማዊ ሰዎች ተገድለዋል በማለት የፌዴራሉ መንግስት እርምጃ አጥብቀው ኮንነዋል። የትግራይ ክልል ኃይሎችም መንግስት ሰላማዊ ሰዎችን ኢላማ አድርጓል ሲሉ የፌዴራሉ መንግስት ግን የትግራይ ክልል ኃይሎች መንግስት ሰላማዊ ሰዎችን ኢላማ አድርጓል ሲሉ፣ የፌዴራል መንግስቱ ግን ሰላማዊ ሰዎች ሳይሆኑ ወታደራዊ ኢላማዎች ኢላማ እንደሆኑ ገልጿል። የኮሚኒኬሽን ሚኒስትር ለገሰ ቱሉ በሰላማዊ ሰዎች ላይ ጥቃት ተፈጽሟል መባሉን ሐሰት ነው፣ የፈጠራ ድራማ ነው በማለት ማጣጣላቸው ይታወሳል። የትግራይ ህዝብ ከማንም በላይ ተጎድቷል ያሉን ጠቅላዩ ሌላ በደል ሌላ ሰቆቃ ከጦርነቱ ባሻገር በንጹሐን ላይ እንዲፈጸም ትዕዛዝ ሰጥተዋል ያሉት አስተያየት ሰጪዎች ህጻናት፣ አረጋውያን፣ ሴቶች በአጠቃላይ ላለፉት ሁለት ዓመታት የስቃይ ጊዜ ያሳለፈው የትግራይ ህዝብ ላይ ሌላ በደልና ሀዘን ታውጇል ይላሉ። የሰማይ ተስፋ እምነት የህይወት አድማስ ነው። ፈጣሪ እንኳን ቀና ብለህ የምትለምነው ሰማዩን እየተመለከትክ ነው። የሰማዩ ተስፋ ወደ ድሮን ጭፍጨፋ ፈጽሞ መቀየር የለበትም። ተስፋ እምነት ወደ ሐዘን ሰቆቃ እንዳይቀየር ሁላችንም እንናገር። ለሰላም አሁንም አረፈደም። ኃላፊነት ይሰማን። በትግራይ ያለው ህዝብም ሆነ በአማራና አፋር የጦርነት አረር እየቆላ ያለው ህዝብ ቤተሰባችን፣ ወገናችን አድርገን እንመለከተው ጦርነቱ ይብቃ ሲሉም ጥሪ አስተላልፈዋል። ይፋዊ መነጋገር መደራደሮች ይጀመሩ። ይፋዊ መነጋገር መደራደሮች ይጀመሩ። ህወሀት ከአማራና አፋር ክልሎች ይውጣ። በምዕራብ ትግራይ ሰፍሮ ያሉ የአማራና የሻቢያ ኃይሎች ለቆ ይውጡ። የፖለቲካ ጥቅሞችን ከህዝብ ፍላጎቶች አናስቀድም። ጦርነት መጸየፍ አለብን በጦርነት ምክንያት ያለ ጥፋት ዋጋ የሚከፍሉ ንጹሐኑ ህዝብ ነው በትግራይ በወለጋ በጉጂ እየተደረጉ ያሉ ጦርነቶች ንጹሐኑን ህዝብ ዋጋ አስከፍለውታል ለህዝብ ስንል ከአቋማችን እንለሳለስ ሰላምን እናስቀድም ጦርነትን እንጸየፍ የሚል ጥሪ አስተላልፈዋል የኦሮሞ ፌዴራላዊ ኮንግረስ በወቅታዊ ጉዳዮች ላይ ባወጣው መግለጫ የሰላም ጥሪ አቀርብም። ኦፌኮ በዛሬው ዕለት ባወጣው መግለጫ በሰሜን አገሪቱ ክፍል ረግቦ የነበረው ግጭት ዳግም መቀስቀሱና በኦሮሚያ ግጭት መባባሱ እንዳሳዘነው ገልጿል። ኦፌኮ በዓለም አቀፍና የአካባቢ አሸማጊዎች ጊዜያዊ ተኩስ አቆሞ የተፈጠረውን ዕድል ተጠቅመው እነዚህን ኃይሎች ወደ ድርድሩ መውሰድ ባለመቻላቸው ማዘኑን ገልጿል። በኦሮሚያ እንዲሁም በሰሜኑ የሀገሪቱ ክፍል ያለው ግጭት እንዳሳሰበው የገለጸው ኦፌኮ በተለይም በኦሮሚያ ላለው ጦርነት ዓለም አቀፉ ማህበረሰብ ተገቢውን ትኩረት አለመስጠቱ እንዳሳሰበው ገልጿል። ኦፌኮ አገሪቱ ያለችበትን ችግር ለመፍታት በሰላማዊ መንገድ መደራደር ብቸኛው መፍትሄ ነው ብለው እንደሚያምን ገልጾ ሁሉም ኃይሎች ወደ ሰላማዊ አማራጭ ፊታቸውን እንዲያዞሩ ጠይቋል። የኢትዮጵያ ሕዝብ፣ ገዢው ፓርቲ፣ የፖለቲካ ፓርቲዎች፣ አክቲቪስቶችና ሚዲያዎች ጦርነቱን ከሚያባብሱና ከጥላቻ ንግግ ግሮች እንዲቆጠቡ ሲል ጥሪውን አስተላልፏል። ኦፌኮ ሁሉም አካል ለሰላም እንዲረባረብ በአጽንኦት ጠይቋል። በአማራ ክልል ሰሜን ወሎ ዞን ከሰላሳ ሺህ በላይ ተፈናቃዮች ከሚኖሩባት ጃራ የተባለ መጠለያ ትናንት ጭፍራ ወደ ተባለ የአፋር ወረዳ ቢሆዱም አትገቡም ተብለው ዛሬ እንደገና ወደ ነበሩበት መመለሳቸውን ተናገሩ። በመጠለያ ጣቢያው ይኖሩ የነበሩ ተፈናቃዮች በአካባቢ ያለውን ጦርነት ሰክተን ትናንት በሙሉ መጠለያ ጣቢያውን ለቀን ወደ አፋር ክልል ጭፍራ ወረዳ ደርሰን እዚያ አድረናል ብሏል። ጭፍራ ከደረስነው በኋላ አታልፍም ተባል ተመለስ ገላሁን እየተመለስነ ነው። ዘነጣ እየመጣ ነው ሰው ያሁን ባጃጅ ያገኘም በእግር ቀድሞ መወጣም መድካም ላይ ያለ ያው ሰጥታ ስጋት ስለሆነ ተመለሱና እዛው ጠብቁ። ከኛ ውስጥም ሊኖር ይችላል የሚል ስጋት አለ። ያው እኛን ባይጠረጥሩ ነው ከኛ ውስጥ ሊኖር ይችላል። አሁን ደዚ ውሃም የለም ምግብም የለም። አሁለት ቀናችን ነው እንግዲህ፣ እስካሁን ችግር ላይ ነው ያለ። ዛሬ ወደ ቀድሞ መጠለያ ጣቢያችን ብንመለስም በመጠለያ ጣቢያው የነበሩ ንብረቶች በመዘረፋቸው ግን ለከፍተኛ ችግር ተዳርገናል ሲሉም ነዋሪዎቹ ለዶችቬሌ አመልክቷል። ተብሎ ተመለስን። ስንመለስ ግን ምንም ምንም ያገኘ ነው አንድም ነገር የለም። ሁሉ ነገር ተገርፋል። የምታዝ ነው የምንበላው የምንጠጣው የቤታችን ራሱ የተረዳ ነው እርዳታ የምንበላውን ያስቀምጥ ነው አንድ ነገር የለም መጥተን ውሀ ውሃ ራሷ እተን አጋጣሚ ወዝ ሄደን አሁን የምንጠጣ የውሃ እንኳን ሌላ ማለት ነው። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ተፈናቃዮች ግቢውን ለቀው ሄዶ ነበር የሚለውን በሙሉ ባይቀበልም እርዳታ ግን ከዛሬ ጀምሮ ይደርሳችኋል ብሏል። ኢትዮጵያና ሱዳን በሚዋሰኑበት የወልቃይት ጠገዴ አካባቢ በኢትዮጵያ መንግስትና በህዋት ታጣቂዎች መካከል ዛሬ ንጋት ላይ ውጊያ እንደነበር የአካባቢው ነዋሪዎች ለዶች ቬሌ የተናገሩ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ በይፋ የትዊተር ገጹ ባወጣው መግለጫ ያለ ጦርነት መኖር የማይችል ያለው ህዋት በዋግ በወልቃይት አቅጣጫና በሱዳን ድንበር አካባቢ ወረራ ከፍቷል ብሏል። የህዋት ቃል አቀባይ ጌታቸው ረዳ በበኩላቸው ዛሬ ጠዋት ሰቆጣ፣ ሀምድያትና ደደቢትን ጨምሮ በተለያዩ ግንባሮች በኩል በህዋት ታጣቂዎች ተኩስ ተከፍቷል መባሉን በይፋዊ የትዊተር ገጻቸው አስተባብሏል። በኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን ሰሜን አሙሩ ወረዳ አገምሳ ከተማ ትናንት ከማለዳ ጀምሮ የታጠቁ አካላት በጅምላ በከፈቱት ተኩስ ቢያንስ 55 ሰዎች ተገደሉ። ካለፈው አመት ጀምሮ ከአላማጣ ከተማ ከራያ ከራያ ባላ፣ ከኮረም፣ ከኦፍላ፣ ከራያ ቆቦና አጎራባቸው ወረዳዎች የተፈናቀሉ ከ31ሺ በላይ ሰዎች በሰሜን ወሎ ዞን ከወልዲያ ከተማ በ57 ኪሎ ሜትር ርቀት ላይ በሚገኘው ጃራ መጠለያ ጣቢያ ይኖራሉ። ተፈናቃዮቹ ሰሞኑን በሰሜን ወሎ ዞን አንዳንድ አካባቢዎች እንደ አዲስ የተቀሰቀሰውን ጦርነት በመስጋት ትናንት በመጠለያ ጣቢያው ያሉ ተፈናቃዮች በሙሉ ግቢውን ለቀው ወደ አፋር ክልል ማምራታቸውን አንድ ተፈናቃይ ያስረዳሉ። ቆቦ ተያዘ ምናምን ከዛ አራዶ ምናምን እየተባለ እስከ ጎብዬ አካባቢ ወደ ስደሰማ እየሰራን እያደርነው ቁምጭ ብለን አንድ ሶስት ቀን ቆየና ከዛ ህዝቡ ከሚበታተልብን የምግብ እጥረት አለ፣ ውሃ ሳምንቱ የለም እኛ ጋር ቦቴዎች የሚያቀርቡልን ነገሩ፣ አምስት ስድስት ቦቴ ከመኪኖችን ጠፉ፣ መኪኖች ጠፉ። ከሰላሳ ሺህ በላይ ነው ህዝቡ እንግዲህ ከነልጁ ልጁ፣ ከነ ሴቱ ምናምን። ሌላው አስተያየት ሰጪ በጉዞ ላይ በተፈናቃዩ ላይ በርካታ ችግሮችና እንግልቶች ከደረሱበት በኋላ ጭፍራ ቢደርስም ወደ አፋር ክልል መግባት እንዳልተቻለ ነው የገለጹት። ከዛ ሌሊት ተነስቶ ወደ ጭፍራ ሄደ። ጭፍራ ደግሞ ውሃ የለም። ለዛ በረሃ ላይ ወድቆ አደረ። ህጻናት ያው ሁሉ ሰው በቃ እዛ ድሮ እንደገና የጭፍራ ህዝብ ደግሞ ዘግቶ በዛች ኬላ አንድ ሰው እንዳይገባ አድርጎ ከለከለ። ብዙ ዛ በውሃ ጥም እና በረሃ አድረው እንደገና አሁን ዛሬ እየተመለፈ ነው። ግማሹ በበረሃ ላይ ወድቆ ይቀራል። በመጋዘን የተወሰነ የነበረ እሱ ተዘርፎ አሁን ምንም ፍራሽ የለ፣ የሚበላ የለ፣ የሚጠጣ የለ። ጠቅላላ ዙ አሁን ወድቆ አለ። የሚበላ የሚጠጣ ባለመኖር ግን የዚህ አይነት ችግር ይሳራ። አፋር ክልል ጭፍራ ወረዳ ከደረሱ በኋላ ግን በተለያዩ ምክንያቶች መግባት እንደተከለከሉና በረሃ ላይ አድረው እንደገና ወደ ጃራ ዛሬ እየተመለሱ እንደሆነ ተናግረዋል። በቃ ጭፍራ ከደረስነው በኋላ አታልቁም በመለሱ ተመለሱ። ገና አሁን እየተመለስን ነው። ዘነጣ እየመጣ ነው ሰው ያሁን ቅድሚያው ባጃጅ ያገኘም በእግር ቀድሞ የመጣም አሁን ትንሽ ቅመድካም ላይ ያለ ያለውት ነው። ያው እንግዲህ ስጋት ነው የጸጥታ ስጋት ስለሆነ ተመለሱና ና እዛ ውጣ ከእኛ ውስጥም ሊኖር ይችላል የሚል ስጋት አለ። ያው እኛን ባይጠረጥሩንም ከእኛ ውስጥ ሊኖር ይችላል አሁን ህዝብ ውሃም የለም ምግብም የለም። ሁለተናችን ቀናችን ነው እንግዲህ እስካሁን ችግር ላይ ነው ያለ ና ላይታችን ላይ ነው ያለፈው ጭን ያበር ነው አሁን እኔ እዚህ ከአንተ ግን ችል ግን ውሀ የለንም ምግብ የለን ምንም ህዝቡ ችግር ላይ ነው ያለው። አሁን በጉዞ ላይ ብዙ እንግልቶች እንደደረሱባቸው ወደ መጠለያ ጣቢያው ተመልሰው ቢመጡም ግቢው ተዘርፎ እንዳገኙት ተፈናቃዮቹ ተናግረዋል። አጋጣሚ ሆኖ ትናንትና በግርግርም በምንም ተዋውቀን ሄደን ነበረ። ሁለት ሶስት ልጆች ያዛለ በጣም መጫትና ነፍሰ ጥሮች ተሰቃይተዋል። ሄደን ደግሞ ምግብ ነው ያጣነው። ሄደን ደዛ ብለንም ገብተን ውሃ አጥን በምሞት ሙታል። ህዝቡ በምግብ ምንም ያዘ ነገር የለ። ልንገት ሄድን ምግብ አጣን ውሃ አጣን። እዛው ጨፋ ደንበር ላይ ቆመን ነው በዛ ማናስገባል በዚህም ቦታ መሀል ሰፈር ነው ቁጭ ብለን ያደር ነው። በሚንቢና በስቃይ ነው ያደርነው። አሁንም እየመጣ ነው። ህዝብዋ መንገድ ላይ ተዘርሯል። ምግብ አልባን ያደር ነው። አሁንም በየመንገዱ እየወደቀ ነው ያለው። ተመለሱ ተብሎ ተመለስን። ስንመለስ ግን ምንም ምንም ያገኘነው አንድም ነገር የለም። ሁሉ ነገር ተዘርፋል። የምታዝ ነው የምንበላው፣ የምንጠጣው የቤታችን ራሱ የተረዳነው እርዳታ የምንበላውን ያስቀመጥነውን አንድም ነገር የለም። ውሃ ራሷ እንትን አጋጣሚ ወዲህ ሄደን አሁን የምንጠጣ ያለን የውሀ እንኳን ሌላ አጋጣሚ ማለት ነው። በአማራ ክልል የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽፈት ቤት ኃላፊ አቶ አለሙ ይምር ካምፑን ጥለው የሄዱት ጥቂቶች እንደሆኑ አመልክተው፣ እርዳታ ግን ከዛሬ ጀምሮ እንደሚጓጓዝላቸው አረጋግጠዋል። አይ በቁጥር ደረጃ አሊያስባቸው የሚወጣ ፖስት ሰው ነው መረጃ አሉ እዛው ካምፕ ላይ እንዳለ ነው። አሁንም ያስፈልጋቸው ነገር ጠይቀናል። ዛሬ ከሰአትም እኛ እዛው ነን ያለ ነው። ትራንስፖርት ችግር ገጥሞ ስቶራችን ያለው ሪሶርስ አመሻሽን እንልክላቸዋለን። ኦቦ ያሉ ተፈናቃዮች ብዙ ያው ወልዳያም አሉ፣ ሬሌሽን የመጡ አሉ። ወደ ወልዳያ እየተመለሱ ያለበት ሁኔታ ነው። ወልዳያው ስለተረጋጋ አሁንም እየተመለሰ ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ አቶ እያሱ መስፍን ስለ ጉዳዩ ከቦታው መረጃ ስላልደረሰኝ አስተያየት ለመስጠት እቸገራለሁ ብለዋል። የኢትዮጵያ መምህራን ማህበር በሰሜንም ሆነ በሌሎች የኢትዮጵያ ክፍላተ ሀገር እየተከሰቱ ያሉ ግጭቶች በውይይት ብቻ መፍትሄ እንዲሰጣቸው ጠይቋል። የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲም በሀገራችን ውስጥ የሚከሰቱና የተከሰቱ ግጭቶች ሁሉ በውይይት መፈታት አለባቸው፣ የሚችሉም ናቸው። በሀገራችን በየትኛውም ክልል የሚገኘው ግጭት በሰላማዊ መንገድ በውይይት ብቻ ይፈታ ዘንድ እየጠየቅን በሰሜኑ የሀገራችን ክፍል እንደገና የተቀሰቀሰው ጦርነት በአስቸኳይ ቆሞ የአፍሪካ ህብረት የማስተባበር ኃላፊነቱን እንዲ ወጣና ሌሎች ዓለም አቀፍ ተቋማትም አስፈላጊውን ድጋፍ አድርገው እልባት እንዲሰጥ የኢትዮጵያ መምህራን ማህበር ለሁሉም ወገን ጥሪውን ያስተላልፋል። መገዳደል ድህነትን ከማውረስና የመጠላላት ቁርሾን ከማውረስ የዘለለ ፋይዳ የለውም የሚለው የሙያ ማህበሩ እየተከሰተ ያለው ጦርነት መብታቸውን ሊያስጠብቅላቸው የተቋቋመበትን የመምህራንን ጥያቄ መልስ ለማስገኘት እንቅፋት እንደሆነበትም ገልጿል። በጦርነቱ ምክንያት መምህራንና ሌሎች የህብረተሰብ ክፍሎች ተጎድተዋል፣ ተፈናቅለዋል። ብዙ ሚሊዮን ተማሪዎች የትምህርት ክፍል አጥተዋል። በርካታ ትምህርት ቤቶች ሙሉ በሙሉና በከፊል ወድመዋል። በጦርነቱ ምክንያት ለትምህርት አገልግሎት ይውል የነበረው ሀብት እየወደመ ይገኛል። በተለይ ከጦርነቱ የተነሳ ለመምህራን ጥያቄዎች ወቅታዊ ምላሽ ለማግኘት እንቅፋት ሆኖብናል። በሌላ በኩል በተለይ የዩኒቨርሲቲ መምህራን ለስራቸው የሚከፈላቸው ደሞዝ አነስተኛ መሆን ኑሮን ለመቋቋም አደጋች እንደሆነባቸው በመግለጽ መንግስት ለጥያቄያቸው ተገቢ ምላሽ እንዲሰጥ እየጠየቁ ይገኛሉ። በአንዳ ዓመት ነው ያስተማርኩት። ሌክቸረር ነኝ፣ ፒ ኤች ዲ ካንዲዴት ነኝ። እሚከፈለኝ ደሞዝ በወር የማገኘው ስምንት ሺህ አምስት መቶ ስልሳ የተጣራ ማለት፣ አብዛኛው መምህራን ቤት የላቸውም እና የሁላችንም ጥያቄ መኖር እስከማንችልበት የሚገርመው እኮ በእኛ አስተምረናቸው ውጤታቸው ዝቅ ብሎ በዲፕሎማ ከዛ ዲግሪ ተምረው ሀይ ስኩል ምናምን መምህር የሆኑት ከእኛ በጥፍ የተሻለ ደሞዝ ነው የሚያገኙ ለምን አገኙ አለ ምስል እነሱም ያንሳቸዋል ከኑሮ ሁኔታ ሲታይ ግን ደግሞ የኛው የባሰ ይከፋል። የኢትዮጵያ መምህራን ማህበር ፕሬዚዳንት ዶክተር ዮሐንስ በንቲ እነዚህና ሌሎች የመምህራን ጥያቄዎች ሰዎች እንዲመለሱ ማህበሩ ጥረት እያደረገ መሆኑን ተናግረዋል። ቀደም ብሎ የቀረበ ጥያቄ ነው ይሄ በ2013 ሰኔ አካባቢ 2014 ስንሰራበት ነው የነበረው። አንዱ የክፍያ ተመን ጥያቄ ነው የነበረው። ዩኒቨርሲቲ ላይ ማስተር ቴሲስ ለፒች ዲዘርቴሽን ምክር የሚሰጡ መምህራን የሚከፈላቸው ክፍያ አለ። ሚርምር ሲሰሩ የሚከፈል ክፍያ አለ። ወረቀት ሲያቀርቡ የሚከፈል ትርፍ ሰዓት ጊዜ ሲሰሩ የሚከፈል እነዚህ በየዩኒቨርሲቲዎቹ በተመሳሳይነት ሲተገበር ያልነበረ በመሆኑ ቅሬታ ነበር። ይሄ በተመሳሳይነት በሁሉም ዩኒቨርሲቲዎች ተገባራ እንዲደረግ የተላለፈ መመር አለ። ይሄ ቅርብ ክትትል በማድረግ የተፈጸመ ተግባር ነው። ከስራ ክብደት ምዘና ጋር ተያይዘው ጂኤጂ የሚባለው እሱ ጋርም ቅሬታ ስላለ እሱን ለመፍታት ጥረት ተደርጓል። ይሄ ጥረት በተወሰኑ የአካዳሚክ ደረጃዎች ላይ ለውጥ ታይተዋል። ለውጥ ያልታየበት ሁለት አካባቢ አለ። ለውጥ የታየው አንድ ደረጃ ከፍ ብለዋል፣ ግን አላረካቻቸውም። ግን ደግሞ ይሄ በውይይት ላይ ነው ያለው ማለት ነው። የተወሰኑ ምላሽ ተገኝተዋል። ያ እኛንም ሆነ ሌሎችን ላረካ ይችላል፣ ግን ይቀጥላል። ሁሉም የዩኒቨርሲቲ መምህራን ተመሳሳይ ደሞዝ ይከፈላቸዋል ያሉት የዩኒቨርሲቲ መምህር የማሻሻያ ጥያቄያቸው ምላሽ ካልተሰጠው ስራ በማቆም ጭምር ግፊት ለማድረግ መታሰቡን ነግረውናል። የመምህራን ሞራል መሞት ትውልድ በእውቀት ትምህርት መሞት ነው። ትምህርት መሞት ደግሞ የትምህርት ጥራቱ መውረዱ ደግሞ ሀገር መሞት። በመስከረም ላይ የስራ ማቆማት አድማ ተጠርቋል። ሁሉም መምህራን ሬዲ ናቸው እና ወደ ጥቅምት እናሻግረው በሚል በክርክር ላይ እንግዲህ። መስከረም ወይ ጥቅምት ስራ ማቆማት ተደረገ ማለት የሁለት ቀን ትምህርት ምን ያክል ሚነቀ ያገሪቱ የሚጎዳ ሰላማዊ ጥያቄያችንን ማቅረቡን በሁለት ሺ አስራ አምስት የምንጀምር የዩኒቨርሲቲ መምህራን ነው። የኢትዮጵያ መምህራን ማህበር ፕሬዚዳንት ለዚህ በሰጡት ምላሽ የመምህራን ጥያቄ አንዴ ከተነሳ የጊዜ ጉዳይ እንጂ ምላሽ ያገኛል ብለዋል። ጠቅላይ ሚኒስትሩ እንዳሉት የዩኒቨርሲቲ መምህራን ደሞዝ በቂ እንዳልሆነ እናውቃለን ብለዋል። አዎ፣ ስለዚህ በዚህ ላይ ስምምነት ካለ ችግር የለም። እርግጠኝነት የመምህራን ጥያቄ አንዴ ከተነሳ የጊዜ ጉዳይ እንጂ ምላሽ ያገኛል። ይሄ ተሞክሯል። ስለዚህ አገር ችግር ውስጥ እንደሆነ ጨክሰናል። ነገር ግን ልትሰጥ የምትችለው እንድትሰጥ አሁን ግፊታችን ይቀጥላል ማለት ነው። በ1940 ዓመተ ምህረት የተቋቋመው አንጋፋው የሙያ ማህበር የኢትዮጵያ መምህራን ማህበር ከዝቅተኛ እስከ ከፍተኛ የትምህርት ተቋማት ድረስ የሚያስተምሩ 750 ሺህ መምህራን አባላትን ማቀፉ ተገልጿል።